ሰላም እና ጤና ይስጥልን ወዲ አምዛራ ሚዲያ ዜና ቤተሰቦች፣ ለአሁን የተመራረጡ መረጃዎችን ይዘን መጥተናል። አስቀድመንም አበይት ነጥቦችን እንንገራችሁ። አቶ እስክንድር ነጋ የፋኖ ትግል የብሔርተኝነት ትግል ሳይሆን ብሔርተኝነትን እና ሕገ መንግሥቱን የማስቀየር ትግል ነው አሉ። ኤትኖ ናሽናሊስት ኦርጋናይዜሽን ሲኪንግ ኤትኒክ ኢምፓወርመንት ሽድ ብ ክሊር ኢንፋክት ኦን ኮንትራሪ

ሰዓት የአዲስ አበባ ዩኒቨርሲቲ ከአራት ሺህ በላይ ነባር ሰራተኞቹን ሊያባረርና እንደገና ሊያዋቀር ስለመሆኑ ተገለጸም። ዩኒቨርሲቲው በተለይ ከፍተኛ አመራሮቹ በተቀየሩ ቁጥር ተመሳሳይ ተግባር ማድረጉ የተለመደ ሲሆን በዚህኛው ከአራት ሺህ ያላነሱ ሰራተኞቹን ሊያባረር ስለመሆኑ ነው መረጃ የወጣው ይመለክተዋል። ከቀጣዩ ሀገራዊ ምርጫ በፊት ሰባት የሚያክሉ ቁልፍ ጉዳዮች ሊሟሉ እንደሚገባ የተቃዋሚ ፖለቲካ ፓርቲዎች በጋራ ባወጡት መግለጫቸው ጠየቁም። ኢህአፓን ኦፌኮ ብና ርና ትግራይን አስር ተቃዋሚ ፓርቲዎች ከቀጣዩ ምርጫ በፊት ሰባት ቅድመ ሁኔታዎች መሟላት አለባቸው በማለት ባወጡት የጋራ መግለጫቸው አቋማቸውን አስታውቋል። እንቀኘዋለን። በትግራይ ጊዜያዊ የአስተዳደር ኃይሎች ህዳር አንድ ቀን ታግተው የነበሩት የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ መለቀቃቸው ተመላክቷል። የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ በላይ የሞላ ከኃላፊነታቸው ለመልቀቅ ከተስማሙ በኋላ ከገታ እንደተለቀቁ አምዛራ ሚዲያ ባደረገው ማጣራት ለማወቅ ተችሏል። ይኸውንም ያደምጣሉ። ከውጭ የቡድን ሰባት አባል ሀገራት በዩክሬንና በሱዳን አስቸኳይ የተኩስ አቆም እንዲደረግ ጠየቁ። ክቡራን የአምዛራ ሚዲያ ዜና ቤተሰቦች አብረውን ሲቆዩ እኒህና ሌሎች መረጃዎችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። አቶ እስክንድር ነጋ የፋኖ ኃይሎች ትግል የብሔርተኝነት ተኝነት ትግል ሳይሆን ብሔርተኝነትንና ሕገ መንግስቱን የማስቀየር ትግል ነው አሉ። ከፋኖ ኃይሎች መሪዎች መካከል አንዱ እስክንድር ነጋ ከቱርኩ ቴሌቪዥን ጋር ባደረጉት የእንግሊዝኛ ቃለ መጠይቃቸው ፋኖ የሚታገለው ለብሔርተኝነት አይደለም ብለዋል። እናንተ ራሳችሁ ብሔርተኞች አይደላችሁም እንዲህ በሚል ለተጠየቀው ጥያቄ ብሔርተኝነት ሲያልፍም አይነካንም የሚል እንቅጫ ልምላስ ሰጥተዋል። እስክንድር ነጋም

ኤትኒክ በቃለመጠይቁ ራሱን የፋኖ መስራችና መሪ አድርጎ ያቀረበው እስክንድር ነጋ ትግላችሁ የህልውና አደጋን መቀልበስ ወይም ህልውናን ማስቀጠል ሳይሆን ብሔርተኝነትን ማስቆምና ህገ መንግስቱን ማስቀየር እንደሆነ አብራርተዋል። የብሔርተኝነትን አስከፊነት በመተንተን ረጅም ሰዓት የወሰደባቸው እስክንድር ነጋ ከሰላሳ ደቂቃ በላይ በወሰደባቸው ቃለ መጠይቃቸው ከሌሎች ኃይሎች ጋር አንድ የመሆኛ አቋማቸውም ጸረ ብሔርተኝነት መሆኑን እንደሆነ ገልጸዋል። እስክንድር ነጋ በሚንቀሳቀሱበት ሸዋ ቀጠና የሚንቀሳቀሰው ብርጋደል ጀኔራል ተፈራ ማሞ ከሰሞኑ ባስተላለፈው መልእክት በበኩሉ የትግላቸው ቅኝት የሚቃኘው በአማራ ብሔርተኝነት ውስጥ እንደሆነ ተናግረዋል። የትግላቸው መነሻም ሆነ መድረሻ የአማራ ብሔርተኝነት ነው ያለው ጀኔራሉ አማራ ከደረሰበትም እየደረሰበት ነው ካለውም ግፍና መከራ ጭምር የሚላቀቀው በብሔርተኝነቱ ከታገለ ብቻ እንደሆነ ተናግሯል። እስክንድር ነጋ በበኩላቸው መሰል ብሔርተኝነትን የሚጠየፉትና ጭራሹንም የሚታገሉለት ፕሮግራማቸው እንደሆነ ነው በይፋ የተናገሩት። የፋኖ ኃይሎችን አንድ እንዳይሆኑ ከሚያደርጓቸው ልዩነቶች መካከል አንዱ ይህ ሲሆን፣ እስክንድር ነጋ በአማርኛና በእንግሊዝኛ የሚሰጧቸው ቃለመጠይቆች መለያየታቸውም ሌላኛው እንደሆነ ይነገራል። ከአንድ ዓመት በፊት በተመሳሳይ መልኩ በእንግሊዝኛ ባስተላለፉት መልእክታቸው በተለየነ ዘመነ ካሴን አካሄድ በጦር ወንጀል የወነጀሉ ሲሆን ዘመነ ካሴን በወቅቱ በጆሮ በኩል የተተኮሰ መድፍ አድርጎ እንደቆጠረው በግልጽ መናገሩ ይታወሳል። አቶ እስክንድር ነጋ ምንም እንኳን የፋኖ ኃይሎችን በመመስረቱም ሆነ በማደራጀቱ ረገድ ምንም አይነት ሚና ባይኖራቸውም፣ ከውጭ ሚዲያዎች ጋር በሚያደርጓቸው ቃለመጠይቆች መስራች የሚል ታይትል ወይም ቅጥያ መጠቀማቸው ለልዩነታቸው በር እንደሚከፍትም ይነገራል። የአዲስ አበባ ዩኒቨርሲቲ ከ4000 በላይ ነባር ሰራተኞቹን ሊያባረርና እንደገና ሊያዋቅር ስለመሆኑ ተገለጸ። ዩኒቨርሲቲው በተለይ ከፍተኛ አመራሮቹ በተቀየሩ ቁጥር ተመሳሳይ ተግባር ማድረጉ የተለመደ ሲሆን በዚህኛው ከ4000 ያላነሱ ሰራተኞቹን ሊያባረር ስለመሆኑ ነው መረጃዎች የወጡትም። ስሚያ የጠቀስ በሚል መረጃውን ለአምዛራ ሚዲያ የላኩልን አንድ ምንጭ በዚህኛው የሚቀር ሰራተኛ ስለመኖሩ እርግጠኛ አይደለንም ብለዋል። ዩኒቨርሲቲው የአስተዳደር ለውጥ ሲያደርግ ብቻ ሳይሆን በሀገሪቱ የፖለቲካ ባለስልጣን ለውጥ በተደረገ ቁጥር የሚጠቃ ቁጥር አንድ ተቋም ሲሆን ለትምህርት ስርዓቱ መዳከምም እንደ ምክንያት ሲነሳ ቆይቷል። ይሁንና ሚዲያችን የተመለከተው አንድ የዩኒቨርሲቲ የውስጥ ዶክመንት ዩኒቨርስቲው ከስራ መፈናቀል ከባድ ማህበራዊና ኢኮኖሚያዊ ቀውስ እንደሚፈጥር በአግባቡ እንደሚገነዘብ አትቷል። በመሆኑም በተቻለ መጠን ከስራ መፈናቀሉ እንዲቀንስ ወይም የሚያደርሰው ጎጂ ተጽዕኖ በመቀነስ ረገድ ስራዎች እንዲሰሩም ጠቁሞት አልፏል። እንደ መረጃ ምንጫችን ገለጻ ከሆነ ደግሞ እቅዱ የአዲስ አበባ ነዋሪዎችን የንቅለ ተከላ እቅድ ሰነድ አካል ሲሆን ሆን ተብሎ በብልጽግና ፓርቲ የተቀነባበረ ነው። በአዲስ አበባ ዩኒቨርሲቲና ቲያትር ቤቶች የነፍጠኞች ምሽግ ናቸው፣ ንቅለ ተከላይ ያስፈልጋቸዋል የሚል ግምገማ በተለይ በኦህዴድ ሰዎች በኩል መነሳቱ የሚታወስ ነው ብሏል ምንጩ። ከቀጣዩ ሀገራዊ ምርጫ በፊት ሰባት የሚያክሉ ቁልፍ ጉዳዮች ሊሟሉ እንደሚገባ ተቃዋሚ ፖለቲካ ፓርቲዎች በጋራ ባወጡት መግለጫ ጠየቁ ኢህፓን ኦፌኮም እና ርና ትግራይ አስር ተቃዋሚ ፓርቲዎች ከቀጣዩ ምርጫ በፊት ሰባት ቅድመ ሁኔታዎች መሟላት አለባቸው በማለት ባወጡት የጋራ መግለጫ አቋማቸውን አንጸባርቀዋል ፓርቲዎቹ በቅድሚያ የጠቀሱት ቅድመ ሁኔታ መንግስት ከምርጫው በፊት ከሁሉም ተቃዋሚ ፓርቲዎችና በስደት ከሚገኙ ታጣቂ ቡድኖች ጋር ሁሉን አቀፍ የፖለቲካ ውይይት ማድረግ አለበት የሚለው ይገኝበታል። ፓርቲዎቹ በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች በአፋጣኝ በቋሚነትና በማረጋገጥ መልኩ መቆማቸው ሌላኛው ቅድመ ሁኔታ እንደሆነ ገልጸዋል። የፖለቲካ ምህዳሩን ያለምንም ቅድመ ሁኔታ መክፈት፣ መሠረታዊ የዴሞክራሲ ተቋማትና የህገ መንግስት ማሻሻያዎችን ማድረግ፣ የመንግስት መዋቅሮችን ገለልተኛነት ማረጋገጥና የፕሬስ ነፃነትን ማረጋገጥ በቅድመ ሁኔታነት ከተጠቀሱት መካከል የሚገኙ ናቸው። ለምርጫው ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ ነው ያሉት ፓርቲዎቹ አስቻይ ሁኔታዎቹ መኖራቸው ሳይረጋገጥ ምርጫ ቦርድ ለቀጣዩ ምርጫ የጀመረው እንቅስቃሴ ትርጉም አልባ ነው በማለትም የሰላትች ታዘል መግለጫ ይፋ አድርገዋል። በትግራይ ጊዜያዊ የአስተዳደር ኃይሎች ለአራንድ ቀን ታግቶ የነበሩት የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ መለቀቃቸው ተመላከተ። የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ከኃላፊነታቸው ለመልቀቅ ከተስማሙ በኋላ ነው ከእገታ እንደ ተለቀቁ አምዛራ ሚዲያ ባደረገው ማጣራት ለማወቅ የተቻለው። በላይ ከአንድ ካልበለጠ ሌሊት በአካባቢው በሚገኙ የትግራይ ኃይሎች ወታደራዊ ካምፕ ውስጥ ታግተው ካደሩ በኋላ የተለቀቁት የሆስፒታሉን ማህተብና ቁልፍ አስረክበው እንደሆነ ምንጮቹ ተናግረዋል። እንደ ምንጮቹ ገለጻ ከኃላፊነታቸው እንዲለቀቁ የቀረበላቸውን ቅድመ ሁኔታ ተቀብለው በህይወት ወጥተዋል ተብሏል። የትግራይ ኃይሎች በሆስፒታሉ ላይ ያላቸው ፍላጎት የሆስፒታሉ አስተዳድር በትግራይ ጊዜያዊ አስተዳድር ሙሉ ቁጥጥር ስር እንዲሆን ማድረግ መሆኑን የትግራይ ኃይሎች ከስራ አስኪያጅ ጋር ባደረጉት ድርድር ተሳታፊ የነበሩ አንድ ምንጭ ተናግረዋል። በላይ ከዚህ በኋላ ባላማጣ ሆስፒታል አስተዳድር ውስጥ ምንም አይነት ቀጥተኛ ሆነ ተዘዋዋሪ ሚና እንደማይኖራቸው የትግራይ ኃይሎች ማስጠንቀቂያ እንደሰጧቸው መምንጮቹ አክለዋል። በላይ የተሾሙት በፌዴራል መንግስቱ ኮማንድ ፖስት እንደነበርም የሚዘነጋ ነጥብ አይደለም። ከውጭ የቡድን ሰባት አባል ሀገራት በዩክሬንና በሱዳን አስቸኳይ የተኩስ አቆመ ስምምነት እንዲደረግ ጠየቁ። አሜሪካ፣ ፈረንሳይ፣ ብሪታንያ፣ ጀርመን፣ ካናዳ፣ ጣሊያንና ጃፓንን ያሰባሰቡ የበለጸጉ ሀገራት ጥምረት የሆነው የቡድን ሰባት ሀገራት የውጭ ጉዳይ ሚኒስትሮች በካናዳ በዝነኛዋን የሀገር አፏፏት ያጠገብ ባከናወኑት ጉባኤ በዩክሬን አስቸኳይ የተኩስ አቆመ እንዲደረግ በሱዳን ደግሞ ግጭቱ እንዲበርድ ባወጡት የጋራ መግለጫ ጠይቀዋል። አስቸኳይ የተኩስ አቆመ ስምምነቱ በአፋጣኝ ሊደረግ ይገባል ያለው የቡድን ሰባት አባላ ሀገራት መግለጫ ሀገራቱ ለዩክሬን የግዛት አንድነት ያላቸውን ያልተቋረጠ ድጋፍ አረጋግጠዋል። ሀገራቱ የዩክሬን እነርሱ ወረራ ብለው የሚጠሩትን የሩሲያ ጦርነት ለመቋቋም የሚያስችላትን የገንዘብ ድጋፍ ማጠናከር በሚቻልባቸው አማራጮች ዙሪያም ውይይት አድርገዋል። በጉባኤው ላይ የተጋበዙት የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ በበኩላቸው የቡድን ሰባት ሀገራት በሩሲያው ፕሬዝደንት ቭላዲሚር ፑቲን ላይ የሚያደርጉትን ጫና የበለጠ አጠናክረው እንዲቀጥሉበትና በአንጻሩ ላይ ዩክሬን ደግሞ የውጊያ አቋሟን ሊያጠናክሩ የሚችሉ ድጋፎች እንዲያደርጉ ጠይቀዋል። በሱዳን የተፈጠረውን ቀውስ በተመለከተም የቡድን ሰባት አባል ሀገራት መግለጫ በዓለም ላይ ትልቁን ሰብአዊ ቀውስ እየፈጠረ መሆኑን የሚገልጸውንና የሱዳን ብሔራዊ ጦርና ራሱን የሱዳን ፈጥኖ ደራሽ ኃይል እያሌ በሚጠራው ኢ መደበኛ ጦር መካከል እየተደረገ ያለውን ጦርነት በጽኖ አውግዟል። ጉባኤውን አጠናቅቀው ለሀገራቸው በተመለሱበት ወቅት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በሱዳን ደም አፋሳሽ ጦርነት ዳግም እንዲባባስ እያደረገ ነው በማለት ፈጥኖ ደራሽ ኃይሉን ወንጅለዋል። ፈጥኖ ደራሽ ኃይሉ ከውጭ የሚያገኘው የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ ማህበረሰብ ጫና እንዲያደርግ ማሳስበዋል። የሱዳን ፈጥኖ ደራሽ ኃይል እስካሁን በተደረገው የእርስ በርስ ጦርነት ጠንካራ ይዞታ የተባለለትን የዳርፉር ግዛት ዋና መቀመጫ የሆነችውን የአልፋሽር ከተማ ከተቆጣጠረ ከሁለት ሳምንት በኋላ የተካሄደው የቡድን ሰባት አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ በሁለቱ ተፋላሚ ወገኖች ግጭት እንዲያበርዱና ዘላቂ የተኩስ አቁም ስምምነት ባስቸኳይ እንዲፈጽሙ ብሎም ያልተገደበ የሰብአዊ እርዳታ መስመር እንዲከፍቱ በአጽንኦት ጠይቀዋል። ፈጥኖ ደራሽ ያሉ አልፋሽር ከተማን ከተቆጣጠረ ወዲህ በአካባቢ የጅምላ ግድያ መፈጸሙንና የዘር ማጥፋት ወንጀሎች ተፈጽሞ ሊሆን እንደሚችል የሚያመላክቱ መረጃዎች እየወጡ መሆናቸውን ጦርነቱ በዓለም ላይ ትልቁን የሰብዓዊ ቀውስ መፍጠሩን እየተባበሩት መንግስታት ድርጅት ማስታወቁን አሜሪካንን ጨምሮ ዓለም አቀፉ የማህበረሰብ ለጉዳዩ ትኩረት እንዲሰጥ በተደጋጋሚ ጥሪ እየቀረበ ነው። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ መረጃዎች ተጠናቀዋል። ምርጫችሁ ሆነን ስለምትከታተሉ እናመሰግናለን። ጤና ይስጥልን።